ሰላም ሰላም ውድ ቤተሰቦቼ፣ ዛሬ ያው በአዲስ ሀሳብ መጥተናል። ዛሬ ላይ የፈለግኩት ሳምሰንግ ኤ05 እና ሳምሰንግ ኤ15 እያወዳደርን እናያለን። ይህም ደግሞ የተሻለ ስልክ መርጠን እንድንገዛ ያደርገናል ማለት ነው። የመጀመሪያው የስልካቸው ውጫዊ ሃርድዌራቸው ነው። ያው ሃርድዌራቸው እንደሚታየ ትንሽ ኤ 05ቱ ከኤ 15ቱ ተለቅ ይላል። ግን ኤ015ቱ ከኤ015 ትንሽ ያምራል፣ ውበት አለው፣ ደስ ይላል። ያው ስፒከሮቹ፣ ቻርጀር ምናምኖቹ ደስ ይላሉ። የኤ015 ማለት ነው። ስለዚህ በዚህ ከንትን የተሻለ ያደርጓል ማለት ነው። በሳይዝ ደግሞ ኤ05 ኤሲ በልጠዋል። ያው እንደምታዩት ጀርባቸው ነው ይሄኛው ጀርባቸውን እንደምታዩት ነው። ይሄው ቻርጀር ቦታቸው ካሜራቸውም ይሄው እንደምታዩት ነው። አሁን ደግሞ ሲከፍተን ደግሞ እናያቸዋለን። ከፍተን ደግሞ እናያቸዋለን። ከፍተን ስናያቸው ኤ05ሱ ፈጠነ፣ ኤ15ቱ ደግሞ ትንሽ ዘገየ። ግን ቀደም ብሎ የሚከፍተው የትኛው እንደሆነ እናያለን። እሺ ቀደም ብሎ የከፈተው ኤ15ቱ ነው። ኤ15ቱ ቶሎ ይከፍታል። ቶሎ ብሎ ከፈተ። የ15ቱ ሽ ከዛን የ15ቱ ከፈተ በኋላ የ15ቱ ቀድሞ ከፈተ። a05ሱ ዘግይቶን ቢሆን ከፍቷል። በሳይዝ ግን a05ሱ ትልቅ ነው። ከዛን እንከፍተውና ውስጡን ሶፍትዌር ፓርቱን እናየዋለን ማለት ነው። ያው እንደምታዩት ስክሎር አድርጌው ይህን ይመስላል ። ውስጡ አብዛኛው ነገር ተመሳሳይ ነው፣ ግን አንዳንድ ነገሮች ላይ አፕዴት ተደርገዋል። ለምሳሌ ላይታቸውን ላይታቸውን ስንጨምር ያለው ልዩነት አይታይም። ላይታቸውን ስንቀንስ ደግሞ ኤ15ቱ ሙሉ በሙሉ ጥቁር ይሆናል። ኤ05ሱ ደግሞ ትንሽ ላይት ይኖረዋል ማለት ነው። ላይት ይኖረዋል ማለት ነው። እና ይሄን ይመስላል ይሄኛውን። እሺ አሁን ደሞ የሚቀጥለው ስንገባ የአፕሊኬሽን ሁኔታውን የካሜራ ሁኔታውን እናያለን ማለት ነው። ሰልፍ ካሜራ ሰልፊ ካሜራ ምን ይመስላል? ኤ15ቱ ከኤ05 የበለጠ ጥራት አለ። ደስ ይላል። ኤ05 ያነሳል ግን ኤ05 ያነሳል ግን የሆነ ትንሽ የሆነ ከለር ነገር አያደርግበትም። ስለዚህ የ15ቱ ከኤ05ቱ በዚህ ይሻላል ማለት ነው። ካሜራው የ15 ትንሽ ከኤ05 በዚህ ይሻላል ማለት ነው። በጣም ያምራል፣ የ15ቱ በጣም ያምራል። በዚህ መልክ ካሜራው ማንሳት ይችላል ማለት ነው። ሌላኛው ደግሞ ያው ሌላኛው ምንድን ነው የምናየው? ሌላ የምናየው ደግሞ አንዳንዴ ለጌመሮች ደግሞ ጌም ስትጫወቱ ምን ይመስላል የሚለው ወይም ስፒድ ቴስት ማለት ነው። ስፒዱ እንዴት ጌም ላይ ላግ ያደርጋል ወይም ስታክ ምናምን የሚያደርግ ከሆነ ትንሽ እንትን ይላል ማለት ነው። ለዚህ የ15ቱ ፈጣን ነው በጣም የ15ቱ ከኤ05 ሱ በጣም ፈጣን ነው። ዛን ሁለቱም ከፈቱ አሪፍ ናቸው ግን፣ ሁለቱም ስልኮች የሚገርመው ናቸው። ሁለቱንም እንገዛ የሚገርመ ነው። በጣም ደስ ይላሉ። ሁለቱም ለካሜራም ይሆናሉ፣ ለሪከርድ የሚሆናሉ። ሪከርድ ማይካቸው በጣም ደስ ይላል። ከሌሎች ስልኮች አያቆራረጥ ጥርት ያለ ድምጽ ነው የሚቀጽሉት ማለት ነው። እና እንደምታዩት ይሄኛውን ይመስላል፣ ይሄኛውን ይመስላል። ቶሎ ብሎ ይከፍታሉ። በጣም ደስ ይላል። ያው እንደምታዩት ፋስት ናቸው። ጌም ላይ እንደ ፐብጂ አይነቶች የመሳሰሉ ትላልቅ ራም የሚወስዱ ትላልቅ ስቶሬጅ የሚይዙ ጌሞችና መጫወት ከፈለጋችሁ ያጫወታችሁ ፋይሎችን ለማስቀመጥ ምናምን ሁላ ይረዳል ማለት ነው እና በጣም ደስ ይላል። ኤ ዜሮ አምስት እሱ ደግሞ ትንሽ ፈጣን ነው፣ ፈጣን ነው በጣም ከሚባለው በላይ ፈጣን ነው ማለት ነው። በቃ እኩሉ ለማለት እንኳን ራሱ ይቻላል። እኩሉ ማለት እንኳን ራሱ እንችላለን ማለት በጣም ደስ የሚሉ ናቸው። እሺ ያው እንደምታዩት ይመስላል። እና ይሄው ጌምስ እንድትጫወትበት ምናምን አብዛኛው ለጌመሮች ነው የሰራው ይሄን። ምክንያቱም ጌመሮቹ ጊዜ ላግያ ያረገባቸው ስለሆነ ሌሎች ደግሞ አፕሊኬሽኖች ሲጭኑ አንዳንድ ስልኮች ላግ ያደርጋሉ። ለምሳሌ ቲክቶክ አንዳንድ ስልኮች ላይ አይሰራ እስኪፈቀድ ማለት ላግ ያደርጋል። አሁን ግን ይሄ ላግ ያደርግ በቃ እንፈልጋቸው እንድጠቀሙ ያደርጋቸዋል ማለት ነው። ይህን ይመስላል ይህን ይመስላል። አፕሊኬሽኖቹ ሲከፈቱ ምን ያህል ፋስት እንደሆኑ እያየን ነው። ምን ያህል ፋስት እንደሆኑ እያየን ነው። ሌላው ደግሞ የምናየው ነገር የስኩፍ ሁኔታ ነው። ስፍ በጣም ደስ ይሉ ኢንተርኔት ላይ በጣም ፋስት ናቸው። ኢንተርኔት ስለ ኢንተርኔትው በፎርጂአለ በፋጂአለ እና እንደፈለግን መጠቀም እንችላለም። አሁን ዚህ ጋር ያቀረብኩላችው የፎጂዎ ፎጂ ፎጂዎች ናቸው። ግን እነኝም ደግሞ በጣም ፋስት ናቸው። አሁን ኢትዮጵያ ውስጥ ባለው ሁኔታ ከበቂ በላይ የሆኑ ስልኮች ናቸው። ከበቂ በላይ ማለት በጣም ደስ የሚሉ ስልኮች ናቸው እና እንደዚህ አይነት ስልኮችን እንዲገዙ እንመክራለን። እንደዚህ አይነት ስልኮችን መግዛት ማለት ነው፣ ለምሳሌ እንደ ይሄ አላደለ አይፎን ከመገዙ ኢንፊኒክስ ምናምን ቴክኖ ምናምን የምትገዙ ሰዎች እሱን ከምገዙ እንደዛ ሳምሰንጎችን ብገዙ የሚገርም፣ ሳምሰንግ አንደኛ ረጅም ጊዜ የሚያዝ ትችላላችሁ፣ እድሜ ያለው፣ ሁለተኛ ጥራት ያለው ስልክ ነው። ሶስተኛ ደግሞ በቃ ለልሽ ብሸጡትም እንኳን እራሱ ዋጋው የሚናወጥ ዋጋ አይደለም። የሆነ የምትፈልጉበት ሰዓት በምትፈልጉበት ዋጋ መሸጥ የሚችሉት ስልክ ነው ማለት ነው። እና እነዚህ የመሳሰሉት ስልኮችን መሸጥ ይችላል። አሁን ይሄ ኢንተርኔት ስፒዱ ነው፣ ኢንተርኔት ስፒዱ ነው ሁለቱ ኢንተርኔት ስፒድ አላቸው። በጣም ደስ የሚል ስፒድ ማለት ነው እና ይህ ደግሞ ካፕ ሴቭ ካፕ ናቸው። ያው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ ማድረግ እንዳትረሱ እንዲሁም ቲክቶክ ላይ ማግኘት ትችላላችሁ። ፎሎ በማድረግ ተባበሩኝ። አመሰግናለሁ። እንዲሁም ይህን መሰል አዳዲስ ቪዲዮዎች እንዲለቀቁላችሁ ላይክ በማድረግ አዳዲስ ቪዲዮዎች ይለቀቁላችኋል። አመሰግናለሁ።